የፋይዳ መታወቂያ በሀገር አቀፍ ተግባራዊ እንዲደረግ በተለይ በክቡር ጠቅላይ ሚኒስትራችን ሀሳብ አመንጪነት ሌሎች ሀገራት ከደረሱበት እኛም እንድንደርስ ታስቦ የመጣ ትልቅ ፕሮጀክት ነው። እንግዲህ ይሄ የፋይዳ መታወቂያ ያው ዋናው ዓላማው ለዜጎቻችን ትኩረት ሰጥቶ ቢያንስ ሌሎች አሁን ባደጉት ሀገሮች ዜጎች የራሳቸው የሆነ የሶሻል ሴኩሪቲ ቁጥር አላቸው። እኛም እንደ ሀገር አሁን በሀገር ደረጃ የታወጀው ሪፎርም ይዞት ከመጣው ዋነኛ አንዱ በተለይ ኢትዮጵያን ዲጂታል ኢትዮጵያን የማቋቋምና በዲጂታል ኢትዮጵያ ውስጥ ኢትዮጵያ ያላትን ትልቅ አስተዋጽኦ ለማበርከት ትልቅ ፋይዳ ያለው ነው ማለት ነው እና እንግዲህ እንደ ሀገር ከታወጀ በኋላ በአስተዳደራችንም የዚህ የፋይዳ መታወቂያ ምዝገባ ተጀምሯል። በሁሉም የከተማ የከተማና በገጠርም ያሉ ነዋሪዎች በዚህ ምዝገባ ውስጥ እየሳተፉ ናቸው ያለው። እንግዲህ ከተቀመጠው ግብ አንጻር ምናልባት አሁን ባለው እስከ ሰኔ ባለው ድረስ በሁለት መቶ ሺህ የሚሆኑ ዜጎች በዚህ እንዲመዘገቡ እቅድ ተጥሎ እየሰራን ያለው ሁሉም ወረዳዎቻችን አፈጻጸማቸው የተለያየ ቢሆንም የተሻሉ እየተንቀሳቀሱ ያሉ አሉ። እንግዲህ ይሄንን ስራ ስንሰራ የተለያዩ ተቋማት በጋራ ነው የሚሰሩት። የቴሌ እንዲሁም ደግሞ የክልላችን የቴክኖሎጂ ጽህፈት ቤት በከንቲባ ጽህፈት ቤት እንዲሁም ደግሞ ወረዳዎችና በየተቋማቱ ይሄን ምዝገባ እየተደረገን ያለው የመንግስት ሰራተኛውን ጨምሮ አመራሩን ጨምሮ አጠቃላይ የዚህ የፋይዳ መታወቂያን እያወጣ ነው ያለው። ጥቅሙን እንግዲህ ስናስብ ከዚህ ቀደም የነበሩ በጣም የተዘበራረቁ አሰራሮችን የሚያስቀር ነው። ቢያንስ አሁን በክልሎች መካከል ቅንጅት ይፈጥራል። አንድ ሰው በፋይዳ መታወቂያ ወይ በደሞ ምዝገባ ውስጥ ሲያልፍ ያሉትን የእሱን ዶክመንቶች በአግባቡ የሚያቀናጅ ነው ማለት ነው። የተለያየ ከዚህ ቀደም የነበሩ አንድ ሰው የተለያየ መታወቂያ የመያዝ የተለያየ መንጃ ፈቃድ የመያዝ የተለያየ እነዚህ ነገሮች የሚያስቀርና በሀገር ደረጃ ወጥ የሆነ የመረጃ ቋታችንን ሰብሰብ የሚያደርግልን ነው። ይሄ ደግሞ ትልቅ ፋይዳ ነው ያለው ለዜጎች በተለይ ማለት ነው። ስጋቶችን የሚቀንስ ነው። ተቋማት ላይም እንደዛው አሁን ለምሳሌ የፋይናንስ ተቋሞች ላይ ከዚህ ቀደም ብዙ የሚከሰቱ ምዝበራዎች አሉ፣ ጥፋቶች አሉ። እነዚህን ሁሉ ሊያስቀር የሚችል አንድ ሰው አንድ ማንነት እንዲኖረው ብቻ የሚያደርግ እና ትልቅ ፋይዳ ያለው ነው። በቀጣይም እንደ ሀገርም ያለን ህዝብ ብዛት አጠቃላይ ያለን የመረጃ ፍስታችን በጣም የንጹህ የሆነ መረጃ እንዲኖረን ያደርጋል። ለፕላኒንግም ለእቅድም የተሻለ እንደ ሀገር ምን ያህል ዜጎችን ያሉት እያንዳንዱን ነገር በመረጃ በደንብ ይዞ ይህንን የሚያሳልጥ አሰራር ነው። ስለዚህ ሞሮፍ ለዜጎች ትልቅ ፋይዳ ያለው ወይም ደግሞ ትልቅ እንትን የሚሰጥ ነው አገልግሎት የሚሰጥ ነው። ስለዚህ ሁሉም ኢትዮጵያዊ እንዲሁም ደግሞ እድሜያቸው ከአምስት ዓመት በላይ የሆኑ ሁሉም ኢቨን በትምህርት ቤት በየትምህርት ቤቱ በየተቋማቱ ያሉት ሁሉም በዚህ ምዝገባ ውስጥ ማለፍ አለባቸው። ለዚህ አሁን እንደ ድሬዳዋ እንግዲህ ያው እንዳልኩሽ እስከ ሰኔ ሁለት መቶ ሺ ለመመዝገብ ነው። በሚቀጥለው ሁለት ሺ አስራ ስምንት ሁለት መቶ ሰማኒያ ሺህ ሰው እመዘግባለን ብለን ይዘናል። የድሬዳዋው አሁን ለየት ባለመልኩ ድሬን ወደ ስማርት ሲቲ ለማሳደግ በአስተዳደራችን የተጀመረ የነዋሪዎች መታወቂያም አለ። ይሄ ነዋሪዎች መታወቂያ ከፋይዳ ጋር ሳስረን ነው እኛ ያስብ። ስለዚህ አንድ ሰው ፋይዳ መታወቂያ ከተመዘገበ የነዋሪው መታወቂያ ሲወስድ እዛው ላይ ይኖረዋል ማለት ነው። ስለዚህ ያንን ከያዘ ፋይዳ መታወቂያውን እንደያዘ ነው የምናስበው። ስለዚህ አሁን በየቀበሌው የተጀመረውንም ነዋሪው መታወቂያን የመውሰድ በዚሁ አጋጣሚ ደግሞ ለማህበረሰባችን ጥሪ ያስተላልፋለው በተቀመጠለን ጊዜ ገደብ ውስጥ ይሄንን በመመዝገብ ቢያንስ እንደ ሀገር የተጀመረውን ዲጂታል ኢትዮጵያን የመገንባትና በቀጣይም ደግሞ ከዛ ተጠቃሚ የመሆን እንትኖችን ሁሉም ሰው እንዲሳተፍና እንዲመዘገብ ጥሪ ማስተላለፍ እፈልጋለሁ። በቀጣይም እንግዲህ ተቋማትም በዚህ ምዝገባ ውስጥ ያላለፈ ሰው አገልግሎቶችን በአግባቡ ትሪት ለማድረግ ይከብዳል ማለት ነው። እንዳልኩሽ እንደ ሀገር በርካታ የሚፈጸሙ ውስብስብ የሆኑ ወንጀሎችን ሊያስቀር የሚችል ያለንን ውስን ሀብት በአግባቡ ቆጥረን ማወቅ እንድንችል፣ ለምሳሌ አሁን ዜጎች ያላቸውን ሀብት በአግባቡ መጠቀም እንዲችሉ የሚያስችል ነው። ይሄ ፋይዳ ያለው ማለት ነው። የመሬት ሀብታችንን፣ የገንዘብ ፍሰታችንን፣ ሌሎችም ዶክመንቶቻችንን ኦል ኢን ዋን ማለት ነው። ሁሉንም ዶክመንቶች በዚህ ይዘን መሄድ እንችላለን። ስለዚህ ይህንን ምዝገባ በማድረግ እንደ ሀገር ያሰብነውን የዲጂታል ኢትዮጵያን መገንባት እና በቀጣይ ደግሞ ያደጉት ሀገሮች የደረሱበት ያም መድረስ እንድንችል በተለይ ከአፍሪካ ቀዳሚውን ስፍራ መውሰድ እንድንችል ሁሉም ዜጋ ይሄንን የፋይዳ ምዝገባ እንዲያደርግ ከወዲሁ ጥሬ ማስተላለፍ እፈልጋለሁ። አመሰግናለሁ።